ሰላም ሰላም፣ ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እህት ወንድሞቼ እንኳን በሰላም መጣችሁ። በያላችሁበት ዳር እስከ ዳር ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ለእናንተ ይጠቅማል ያልኩትን ነው ይዤላችሁ የምመጣው ወይም ደግሞ እኔ ብሰራ እለወጥበታለሁ ወይ የምለውን ነው ይዤላችሁ የምመጣው ማለት ነው። ብዙዎቻችሁ እያየ ሆኝ ነው። ምክንያቱም የእህቶችን ተስፋ ወይም ደሞ እንደኔ አይነት ላለ ነው ተስፋ መቁረጥ ወይም ደሞ እንኳን በየኮሜንቱ እናንተ ለኛ ኮሜንት ሰጥታችሁ አይደለም ወይም ደሞ እህቶቼ እኔ ጁስ ቤት ብከፍት ያዋጣኛል እኔ ዳቦ ቤት ብከፍት ያዋጣኛል ብሎ ሲጽፉ እናንተ ኮሜንት ስር እየገባችሁ እኔ ይህንን ከፍቼ ነበረ ከሰርኩኝ፣ እኔ ጁስ ቤት ከፍቼ ነበረ ከሰርኩኝ አያዋጣም። ምክንያቱም ለምን መሰላችሁ እንደዚህ ማለት አያዋጣም። አንደኛ ስለ ዶናት ዶናት እንግዲህ ዶናት ታውቃላችሁ። ዶናትና ብስኩት ወይም ደሞ ጮርናቄ ነው የሚባለው ድሮ ሕፃን እያለን እንበላ ነበረና ጮርናቄ መስራት በጣም አዋጭነት አለው። አሁን ዳቦ ቤትና ዶናት እና ጮርናቄ አንድ ላይ ይሸጣል፣ አንድ ቤት ውስጥ ግን። ዶናት እና ጮርናቄ ደግሞ እናንተ እቤታችሁ ውስጥ በቀላሉ መስራት የምትችሉ ነው። እንዴት ብትሉ አንደኛ በዘይት ትጠብሳላችሁ። ዘይት ላይ እኔ መጠበስ የለብኝ ወይም ደግሞ የዘይት ሽታ ያስጠላኛል፣ ወይም ደግሞ እኔ ዘይት መጥበስ አልፈልግም፣ ወይም ደግሞ ለተመጋቢዎች ዘይት ጥሩ አይደለም፣ ዘይት በጣም ሊይዝ ይችላል ዶናቱ ካላችሁ ማለት ነው ምን ማድረግ እንዳለባችሁ ተመራጭ ነገር መጥቶላቸዋል። በቀላሉ ከአስር ሺህ እስከ አስራ አምስት ሺህ የሚገዛ ማሽን መጥቶላቸዋል ማለት ነው የዶናት እሱ ማሽን በጣም በቀላሉ ሁኔታ 30 30 ዶናት በአንዴ ጠብሶ ያወጣላቸዋል ማለት ነው። እራሱ አድርቆ እራሱ ያወጣላቸዋል እና በሱ በጣም መስራትና መለወጥ ትችላላችሁ ብዬ አስባለሁ። ምክንያቱም በጣም ተወዳጅነት ስላለው ነው ዶናት የምላችሁ። ገባችሁ አይደለም በጣም ቶሎም ማለት ልጆቹም በጣም ይወዱታል። እና ደግሞ ኑተላ ወይም ደግሞ ቾኮሌት እራሳችሁ ታቀልጡትና ኑተላ ገዝታችሁ ወይም ደግሞ ብዙ ቾኮሌት አሉ፣ ጣፋጭ ነገር ወይ ትጨምራላችሁ ወይም ደግሞ እራሱን ቾኮሌት አቀልጣችሁ ክሬም መስራት ወይም ደግሞ በተለያዩ ጣፋጭ ነገሮች እየሰራችሁ ዶናት ማቅረብ ማለት ነው። ለሻይ ቤቶችም ሆነ ለምንም እና ደግሞ እየዞራችውን ብትሸጡ በጣም አዋጭ ነገር ነው። ሁለተኛ ደግሞ ስቴኪኒ ስቴኪኒ ማለት በእንጨት የሚሰራ ወይም ደግሞ በላስቲክ የሚሰራ ነው። ስቴኪኒ በጣም አዋጭነት ያለው ማሽን ገዝታችሁም ሆነ የሚሰራ ነው። ምክንያቱም ማሽን ደግሞ ከአስር ሺህ እስከ ሀያ ሺህ ነው። ትልቅ ማሽን እፈልጋለሁ ካላችሁን፣ ደግሞ ዋጋው ውድ ይሆናል እንጂ አለ ማለት ነው። አገር ውስጥም አለ። የአገር ውስጥ አልፈልግም ካላችሁ ደግሞ ከቻይና ማምጣት ትችላላችሁ ማለት ነው። ከቻላችሁ ነው። እሺ። እና ስቴኪኒ በጣም ተመራጭነት ስላለው ወይም ደግሞ በተመር በብዙ አይነት እያሸጋችሁ መሸጥ ማለት ነው። ለምን በሱም እቤታችሁ ወይም ደግሞ ትንሽዬ ማጋዘን ወይም ትንሽ የሱቅ ተከራይታችሁ ማሽኑን አስገብታችሁ ኢትዮጵያ ውስጥ ምክንያቱም እንጨት በጣም ብዙ እንጨት አለ እና እንጨትም ሆነ ጣውላም ወይም ደግሞ በእንጨት ነው የሚሰራው። በእሱ እየሰራችሁ እያሸጋችሁ ለገበያ ማቅረብ፣ በየሱቁ ማቅረብ፣ በየሆቴሉ ማቅረብ ማለት ነው። ሆቴል ውስጥ እንግዲህ በጣም ተመራጭነት ያለው ወይም ደግሞ ሳንዱሽ ላይ እንደዚህ ሰክቶ እንትን ይሸጣል። ወይም ደግሞ ፍሩት ላይም እንደዚህ በየፍሩቱ ተቆርጦ አሁን ተሰክቶ ይሸጣል ማለት ነው። እና ደግሞ ብዙ ማንጎ ምናምን እንደዚህ በእጅ መብላት የማይፈልጉት እንደዚህ ወግቶ ነው የሚበሉት። እስቴኪኒ በጣም ተፈላጊነት ስላለው እስቴኪኒ ብትሸጡ ወይም ደግሞ ብታመርቱ ራሳችሁ ማሽኑን ገዝታችሁ ተመራጭነትና አዋጭ ነው ማለት ነው። ሲቀጥል ደግሞ አስክሬም፣ አስክሬም ኢትዮጵያ ውስጥ ብዙ ሰው ማለት ብዙ ሰውም የሚፈልግም አይነት አይደለም ወይም ደግሞ ቶሎም አይገኝም። ብዙዎቻችን አስክሪም ስናስብ በጣም ውድ እንደሆነና ወይም ደግሞ ቶሎ መናገኝ ነው የሚመስለው። ስለዚህ አስክሪም ብዙ ሰው አይሸጥም ማለት ነው ኢትዮጵያ ውስጥ። ሲቀጥል ደግሞ ሙቀት ያለ ሰዓት ብትሸጡ ደግሞ በጣም ተመራጭነትና ተወዳጅነት ይኖራል። ሲቀጥል እናንተ ነው ይሄንን ነገር ማምረት ወይም ደግሞ እናንተ ናችሁ ይህንን ነገር ለሰው ማስለመድ ያለባችሁ ምክንያቱም እኔ በራሴ ስም አስክሬም ቤት ከከፈትኩኝ የዛች አስክሬም ቤት ያ ቤት ነው ሁሌ የሚመጣ ሰው ከስተምር ማለት ነው። የእሷ ቤት አስክሬም እኮ በጣም አሪፍ አስክሬም ነው። እሷ ቤት ሄጅ መብላት አለብኝ። እዛ እኮ አስክሬም ስም ሲነሳ እኔ ቤት ያስታውሳሉ ማለት ነው። ስለዚህ አስክሬም ከሰራችሁ ወይም ደግሞ ማሽን አለ እራሳችሁ ማሽኑን ትገዙና እራሳችሁ ቤት ውስጥ ግን መጀመሪያ አስክሬም መስራት ካላወቃችሁ አስክሬም እንዴት እንደሚሰራ መማር፣ ዩቱብ ላይ ሰርች ብታረጉ፣ በየሶሻል ሚዲያው ሰርች ብታረጉ አለ። አይ እኔ ሶሻል ሚዲያ ወይም ደግሞ ኦንላይን መማር አልፈልግም ካላችሁ ደግሞ ስልጠና ትገቡና ትማራላችሁ። ከዛ በኋላ በትንሽ ጊዜ ውስጥ ማለት ነው፣ ምክንያቱም ብዙ አመትም አይፈጅም። ስለዚህ የራሳችሁን አስክሬም ቤት ከፍታችሁ አስክሬም ቤት መሸጥ ማለት ነው። ምክንያቱም የተለመደ አገር አሁን ብዙ አገር ውጭ ሀገሮች ላይ በጣም የተለመደ ነው። ምክንያቱም አይስክሬም ልጆቹም እንደዚህ ሱቅ ሲሄዱ ሞል ሞል እንደዚህ ሱፐር ማርኬት ሲሄዱ አይስክሬም እየመጠጡ ነው። እና ትንኳን ትንሾች አይደለም ትልቆችም ይበላሉ። በጣም ይፈልጋሉ ማለት ነው። ምግብ ከበሉ በኋላ አይስክሬምን መብላት በጣም ተመራጭነት ያደርጋሉ ፈረንጆቹ። ስለዚህ እኛም ሀገራችን ላይ አስክሬም ብናመርት ወይም ደግሞ ራሳችን ቤት በየፍሩቱ ወይም ደግሞ በየአትክልት በምን ፈልገው በሚፈልጉበት። አሁን ብዙ አስክሬም ስም አለ ቢያንስ ከሰላሳ እስከ አርባ ሚሆን ስም አለ አስክሬም። ስለዚህ በዛ አስክሬም እኛም እንደዛ ብንሰራ በእነሱ አሁን እያያችሁ ምክንያቱም ማንም ሰው ማለት ብዙ እያያችሁና እየተማራችሁ ትሄዳላችሁ ማለት ይሄ አስክሬም ብሰራ ያዋጣኛል ወይ ይሄንን ለስራት ሌላ አይነት ብላችሁ ብትሰሩ አይስክሬም በጣም ይሸጣል። አገራችን ላይ አይስክሬም በጣም ቶሎ አይገኝም። ስለዚህ አይስክሬም ቤት ክፈቱ ያዋጣቸዋል ማለት ነው። ምክንያቱም ማሽን ደግሞ በጣም ቀላል ነው። በጣም ማለት ነው አስር ሺህ አስራ አምስት ሺህ ሀያ ሺህ ነው። እና ቤት ተከራይታችሁ መጀመሪያ መማር ነው አይስክሬም እንዴት እንደሚሰራ፣ ከዛ በኋላ አይስክሬም መሸጥ ማለት ነው። እውነት ነው ምላችሁ ተመራጭነት ነው፣ እና ደግሞ አዋጭ ይሆናቸዋል ማለት ነው። ውዶቼ ለዛሬ እጀላችሁ የመጣሁት ይሄ ይመስላል። ስለዚህ ሌላ ደግሞ ሌላ ነገርም እጀላችሁ ይመጣለሁ። ወይም ደግሞ አዳዲስ ቪዲዮ ደግሞ እንዲደርሳችሁ ቻናል ሰብስክራይብ አርጋችሁ ደውሏን ምልክት በመጫን መከታተሉን እንዳይረሱ ማለት ነው። ሌላ ደግሞ የምትጠይቁኝ ነገር ካለ ደግሞ ቴሌግራም ግሩፕ አለ። ወደ ቴሌግራም ግሩፕ እየመጣችሁ በውስጥም ሆነ ውስጥ ላይም፣ ምክንያቱም ኮሜንቱን ስላልዘጋው እዛ መጠየቅ ትችላላችሁ። በተረፈ ሌላ ነገር ያው ምንም ልል አልችልም። እህቶቼ እንድትለወጡ ነው የምፈልገው። እኔ ብሰራ የምለው ነው ለእናት ቡና እየሸጠች እየዞረች ነው ትልቅ ሁለት ብራንች ሶስት ብራንች እየከፈተች። እህቴ አውቃታለሁና ጉራጌ ተወላጅ ነች እና የእሷን ታሪክ ከፈለጋችሁ እልክላችኋለሁ ወይም ደግሞ ሊንኩን ቴሌግራም ውስጥ እልክላችኋለሁ ማለት ነው ምክንያቱም ለምን መሰላችሁ እንደዚህ የምለው ብዙዎቻችሁ መቶ ሺህ ብር ምን ይሰራል መቶ ሺህ ብር እኮ በጣም ትንሽ ነው የምትሉ አላችሁ መቶ ሺህ ብር ምን ይሰራል ኢትዮጵያ ውስጥ አውቃለሁ ኑሮ ውድ ነው ምናምን ሲባል ሰምታችሁ ታውቃላችሁ ግን እኔ የሚገርመኝ ነገር ማለት ነው ባናና አሁን ስንት ነው ማለት አንድ ሳጥን ወይም ደግሞ ሁለት ሳጥን ከፒያሳ አምጥታችሁ ብሸጡ እራሳችሁ አብስላችሁ ስንት ነው እስቲ ንገሩኝ ሁለት መቶ ሺህ ብር ይፈጃል ወይም ደግሞ አምሳ ሺህ ብር ይፈጃል አይፈጅም። ምክንያቱም ስድስት መቶ ወይም ደግሞ አምስት መቶ ወይም ደግሞ ሰባት መቶ ነው አንዱ ሳጥን። ትንሽ ሊበስል የሆነውን ቤታችሁ አምታችሁ አትክል ቤት ሁለት ሳጥን ብርቱካን፣ ሁለት ሳጥን ማንጎ፣ ሁለት ሳጥን ሙዝ ገዝታችሁ አትክል ቤት ክፈቱ። ስላችሁ ትላንትና መቶ ሺህ ብር ምን ይሰራል? እባክሽ እህቴ ማለት ነው አረብ ሀገር እድሜሽን አትጨርሽ መቼም አረብ ሀገር በሽታ እንጂ ሌላ ነገር ምንም ትርፍ የለም። በእውነት ነው የምላችሁ፣ ምንም ትርፍ የለም። ምክንያቱም ቶሎ ብላችሁ እየሆነ ነገር ይዛችሁ አገራችሁ ገብታችሁ በትንሽ ነገር መለወጥ ወይም ደግሞ መስራት፣ በቃ ካልሆነ አገራች ላይ ቁጭ ማለት ነው የሆነ ነገር ከፍታችሁ እንጂ ሁሌ የአረብ ሀገር ደሞዝ ይሄን ያክል ደሞዝ ነው የማገኘው አገሬ ገብቼ ምን እሰራለሁ እያላችሁ በየአመት በዓሉ ሲመጣ ቤተሰብ ይጠይቃችኋል። ወንድምሽ ትምህርት ቤት ብር ይልሻል ማኪና ግዢልኝ ይልሻል፣ ሞተር ግዢልኝ ይልሻል፣ መንጃ ፈቃድ ላወጣ ነው ይልሻል፣ ምን ይልሻል። እና በሱ በሱ እየተጨናነቅሽ አንደኛ ጭንቅላትሽን ሳጠብቂ የሆነ ነገር ሆነ፣ ቴንሽን ሆነች ነው አገርሽ ምትገቢ፣ ወይም ደግሞ ብርሽ አጥተሽ ባዶ እጅሽ ነው የምትገቢ። ባል ካለሽ ደግሞ ባልሽ እንዳለ ብርሽን በልቶ ነው አገርሽ ስትገቢ፣ እሱ ሌላ ሴት ይዞ ነው የሚጠብቅሽ። ወይም ፍቅረኛ ካለሽም እሱም ሌላ አግብቶ ነው የሚጠብቅሽ ማለት ነው። ልጅ ካለሽ ደግሞ ልጆችሽ በሉ ለልጆችሽ ትምህርት ቤት ከፍዬ ጨረስኩኝ ስለዚህ ብር የለም ይልሻል ባልሽ ማለት ነው ስለዚህ እህቴ ቶሎ ብለሽ በእድሜሽ ተጠቀሚ ቶሎ ብለሽ ሀገርሽ ግቢ ምክንያቱም ይሄ አለም ምንም ማለት እስካለን ድረስ ወደ እግዚአብሔር እየጸለን በየሃይማኖታችን ምን ያክል እድሜ እንኳን እንደምንኖር አናውቅም እና የዛሬውን እግዚአብሔር ነው የሚያውቀው ብለን ነው የምንለው። አይናችን ከደም ማታ ምን ተኛው እግዚአብሔርና አምነን ነው። ስለዚህ ሰላማችሁ በያላችሁበት ብዝት ትርፍ ይበልልኝ። እስካሁን ትንሽና ትልቅና ሳትሉ ስላዳመጣችሁኝ ከልብ አመሰግናለሁ። በተረፈ እወዳችኋለሁ። ሁሌ እንደምላችሁ ባይ ባይ።